ጤና ይስጥልኝ፣ የሀገር የመዝናኛ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን፣ ክብሩ ይስተዋል። ላይኛው እንዴት ናችሁ? ደህና ናችሁ? ሀገር የመዝናኛን፣ ግን እናንተ ግን ሰብስክራይብ አታደርጉማ። ችግር የለውም። እኔም እንደናንተ ማለት ነው እንደነንትና በትልቁ ካሜራ የሆነ በቅርብ በቅርብ እመጣለሁ እና እንዴት ናችሁ? ሀገር የመዝናኛ ቤተሰቦች ሁሉ ሸቃ ሁሉ አማን። ዛሬ ደግሞ እንደተለመደው ማለት ነው ከዚች ከበርሃ በጣም ደስ የሚል ፈታ የሚያደርግ የሆነ ታሪክ ይዤላችሁ መጥቻለሁኝ እና እስኪ ወደ ታሪኩ እንሂድ። አንድ ሰው ኢትዮጵያዊ ነበረ። አንድ ሰው ሁለት ሚስቶች ነበሩት። አንደኛዋ ጥቁር ቆዳ ያላት ስትሆን፣ ሌላኛዋ በአንጻሩ ነጭ ነች እና ባልየው በብልጽግና ምክንያት ኑሮ ዳገት ሆኖበታል። ትዳሩን ሊቋቋመው አልቻለም። ስለዚህ መካከላቸው አንዷን ለመፍታት ቆርጦ ተነሳ። ይህን ፍች በማድረግ ምርጫ አዘጋጀ። እሱም በሁለቱ ሚስቶቹ መካከል የግጥም ውድድር ማካሄድ ነበር። አሸናፊው ከሱ ጋር ይቆያል እና ጠቆር ያለችው ሴት መግጠም ጀመረች ዋጋ የለሽ ነው ሲበዛ፣ ምን ገብቶ ቢጥምም፣ ነጭ ጨው ድንጋይ ነው ከመቶ ብር አይበልጥም። ይህንን ተመልከት፣ ነጭ ስፍራ ሰፊ ነው ያለዛሽ፣ ጥቁር ብሌን ግን ማየት ከንቱ ነው። ቀጥሎ ነጭ ቆዳ ያላት ሴት ደገፍ ብላ ዘራ እያለች እየጮኸች ግጥሟን ጀመረች። ምድር በጨለማ ተከባ ብትቀርም ነጭ ጨረቃው አበራች በመላው ዓለም። ከሰል ድንጋይ ነው ያውም ድንጋይ ጥቁር ወድቋል በየሰፈሩ ዋጋው አስር ብር። መልካም ነገር ሁሉ በነጭ ይገለጻል። ጥቁር የክፋት ጥግ ምሳሌ ይሆናል። ሰውየው የነጭና የጥቁር ዋጋ ጠንቅቆ ተረዳ። በነዚህ ሴቶች ውብ ንግግር ተደሰተ። ሁለቱን ሚስቶቹን ፈትቶ፣ ነጩም ጥቁርም ያለው ነጩም ፀየም ያለችው ሚስቱን አገባ። ወገን ወደ ሄድ እየሄድን ነው። እና እስኪ ሰብስክራይብ አድርጉ፣ ፕሊስ ሰብስክራይብ አድርጉ ወገን እንደወደዳችሁ ተስፋ አድርጋለሁኝ። በሌላ ቪዲዮ ተመልሼ እስክመጣ ድረስ መልካም